አንዲት ያቺው ራሷ ዘወር ብላ ቡሩክሸር አደርገ በገባችና ምናለይ ደግሞ አየህ ቡቡዬ ነግሬህ ነበር እኮ ትላንትና አለችው። ምንድን ነው ስ የነገረችው ምንድን ነው ብሎ እንዲላት እኮ ነው አድል ቡቡዬ ነግሬህ ነበር እኮ እኮ ትላንተ። ወይዬ ያለ መሰላት መሰለኝ ሳስቦ ተሳስታል። ሆነን ከበረሽ ነው እንደመጣሹ ዛሬ የአማርኛ እየዞረ ነው እእኔ ልንገርሽ፣ ቲክቶክ ገብቼ ነው የቲክቶክ ገብቼ ማንንም አላይም። ቪዲዮ እራሱ ሲለቁ ቆራረጠው ምናምን ምንም አይመስለኝም። እዛው እዛው ቪዲዮውን አያለሁኝ፣ ኮሜንት አነባለሁ። እንደዚህ ፈታ የምልበት ቤት ገብቼ ፈታ አላለሁ አለቀ እንጂ እህ ቲክቶክ እንደዚህ ሸር

ወይ ያደረገውን ኮሜንቶች ምለጻፉ ለኮሜንታተሮች እስቲ ንገር ሱ ጋር እኮ እዛ ጋ እኮ ገብቼ ነው። አንዲቱ ዳኒ ሸራ ረገበለ አንዲቱ ምን አለች? አንተ ሜትር ኩብ ቢሆንክ ልጅ አለኝ ቡሩኬ፣ ቡቡዬ ምንም ዳናድደኝ ከሐይሚ ውጭ ሲነካ ያናድደኛል፣ አንተ ወንጀለኛ ብላ ጽፋለች።

ነው ሰጠሽ። አንዬ ደግሞ አታስቂኝ ብለሽ ነገሩን ወደኔ ታመጫለሽ እና ያምሻል። እንደ ነገር ስጀማምር ነው ሊጀማምረ ቀጠለ በላውን ሰውዬ ነገር ባክሽ፣ አለ ቀጠልማ። ወይኔ አንቺ ቲጂዬ ግን እኔ በዚህ ዘመን በዚህ ዘመን ፍቅር ወደ ፍየል ሲለወጥ ዛሬ ገና የው በህይወት እኔ እኮ ብሏል። ሀኒ እኮ ብሏል። እንትና ቤት ማርክ ቤት አላየሽ በዚህ ሰዓት ፍቅር እንደዚህ ከሆነ ቢቀርስ አለ ቢቀርስ አለ፣ አለ ራሱ ወንዱ ልጅ። በነገራችን ላይ አሁን ላይ የትኛውን ቤት ቀናደር? የፍቅር ገና መድኃኔዓለም ነው። አዎ እንኳን አደረሰሽ። ያው ባልሆንም ክርስቲያን ባልሆንም እንኳን አደረሰሽ።

በህይወቴ እኔ የሚያቀያ እኔ ሲጀመር አንቺ ቲጂዬ እኛ ስንት ጊዜያቸው ወራቶች አስቆጠርን እኮ እኛ የምንግባባው እንደምታቀኘችው ነች። ዘሀራ ዘሀራ ናት። በቃ እኔ መሳቅ መ እኔ ደግሞ ፎቶ ደግሞ የማንን ፎቶ አለጥፍ ይለጥፍሽ ልጥፍ እሷ ልጥፉ ነው። ዘሀራ አብራራ ወሎዬ እኮ ነኝ። አብራራ ራ ዛሃራ ማይ ወሎ ታያለሽ፣ ይወሎ ይሁኝ መቸም እንደማኮራ ታያለሽ። ዛሬ አድሪ ስቶሪ ላይ ያደረክ ሰሚ አንይ ስቶሪ ላይ ያረግኩትማ ፊልተር ነው፣ ውፍር የሚያረግ የሚያሳምራል፣ አይደለ ጉንጭ የሚያወጣውን። ከዛ ምን እንዳልኩት ታያለሽ? ያንን አደረግኩና ትችይ እንቀርሽ ማየው በፍቅር መወፈር ውፍረት በወፍር እኮ በጣም ነው የማምረው ብዬ የተሰበረ ልብ ጽፌበት እየዘፈንኩኝ ላባብላባብላባብ ነው በሚለው ለቀቁት የታባቱ ብዬ እንዴ ታፍኝ ልሙት እንዴ አዎ፣ አሁን የሆነ ሰዓት ላይ ላባ ብለው የሚባለ ብሩኬ ና ሀይሚ ላይ ላባ ብለው ዘፈን ካልተዘፈነ እኔ ዘሃራ አልባልም። ዝም ብላ ትጠብቁ ይማጣለሁ። ማባበል መባበል ረስቸው። የሆነ ነገር ሳነግርሽ አሁን ሳልተኛ በፊት ልንገርሽማ። አዎ

ወይኔ እኔ እኮ ዛሬ ቪዲዮ ለቆ ነበር። ወይኔ እኔ ዛሬ የለም ደህና ነገር እና ማለት ነው። ምን አስቦ ነው አልኩኝ፣ እኔ በውስጤ ምን አስቦ ነው። አፏን ዘመዝጋት ይዛለች ለማውራት እንግሊዝኛ ሰው አራት እኮ የምትመጪው ነገርስ። ወይኔ አዎ

ዛ ሃይሚክስ እንግሊዝኛው በጣም ነው የምወደው። በጣም አይኖ ሚ ነው፣ በጣም ነው ምክንያቱም ምን አለ መሰለሽ፣ አሁን ለምሳሌ ሃናን ኖ ስፒክ እንግሊዝ በምን አንበባ ስሜን ትጠራኛለች። ደገረኛ ደገረኛ እኮ አሁን እኮ ዛህራ የምትለው ምንድን ነው? አማረኛ ስለሆነ ነው። እንግሊዘኛ ከሆነ እኮ አጠራውም ስሜን። ስለዚህ ደገረኛ እንደት ላድርገው? አንድ ለእራስሽ ማስተማሪያ ይሆን ብዬ ነው እንጂ እኔ በእንግሊዘኛ ፐርፌክት እኔ እንደመጣሁ ኦኬ ቴንኪ ሶማች ያ ሀንዬ እኮ በቃ ማይ

የሆነ ኮሜንት ደግሞ ምን አለ መሰለሽ፣ ተለያየን የሚለው ስሰማ ለዝን ህይወትን የምፈራዋለች። እንዴት ሰላም ብለናል አስቴርዬ እንደት ነሽ አስቴርዬ ሰላም አንቺ አትይኝም እንደ አስቴርዬ ነይ የኔ ገላ አስቱ ደህና ነሽ እንደት ነሽ ሰለስ ሰላም እንደት ናችሁ እንደት ናችሁ ሁሉ ሰላም አለን አለን አለን

የሆነ ጊዜ ሲጀመር እኛ ቀጠሮ ስትን እኮ ቢያንስ ቅዳሜ እና እሑድን አስተምርን ብለናት ነበረ። ዝም ማለት አሁን ለማመድ የሚፈልግ ሰውም ስላለ ምዝገባ መጀመሩ ከሰኞ ሰው ቤት ይገኛል። አልቋል ወይስ ገና ነው? ምን ደግሞ እኔ አስተምርሻለሁ ቲጂ ኤንድ አንቺ አማረኛ እኔ በእንግሊዝኛ እራሻ

ዛሃራ ስሚ አሁን ትክክል እያስተማረች ነው። ከዚህም በፊት አስተምርን ስትባል ማለት ነው። ምን እንደምታስተምር ታውቃለህ? እንግሊዘኛውን ገልብታችሁ አበላሽታችሁ ተናገር ውስጥ ስላለች ቲጂ እንግሊዘኛ እንግሊዘኛ ዘመናገር ዘ ኮንፊደንስ ኮንፊደንስ ብቻ ይኖ ቢኮ ዛሃራ ቲጂ ጋር ስትመጣ በኮንፊደንስ

በድንጋጤ ከዛ አስተታች አይዋ ያ ቤቢ ጉድ ኮፊ ዋት ዩ ዋንት ኮፊ ዘመ ጠጣት ዘመ በጥባት ዛሃራ ማይሎቭ ምን እንደሆነ እያለች ነው። እስቲ አንብብልን እኮ አልኩሽ፣ ቡና መጠጣት አለብሽ ማለቷ ነው። በግታረ አይ ዘሐራ አልሰማዚች ምድር ላይ እኮ ዘሐራ ብትኖር ማለት ነው። እኔ ምን ብዬ ዘሐራን እኮ በምን ቃላት እንደምገልጻት ራሱ በጣም እየከበደ ነው የመጣ። አንቺ እናት ማቴ የምታስተምሩ እንግልዘኛ አይ።

ሚነዋት ዲ ይታ እንግሊዝኛ የማንበቡን እንግሊዝኛ የማንበቡን ነገር ነው። ለዚህ ኮ ማኖር የሚያስ እንደዚህ አለች። ቆይ ማለት ነው አጌን ጀስት በት ምንድን ነው? ከዛ የሚለው ቀጥሎ ያለው ፎጣ ነው ያለችው። ሰጣን ምን አለመሰለሽ፣ ምርጫ ይመጣል አለ እንግሊዘኛ። ደህና ደር ይች ትጅዬ ግን ደህና ደሩ ሳይሆን በአማረኛ ሳይሆን ያለብሽ ጉድናይት በይን፣ በእንግሊዘኛ ጉድናይት ጎስ እና ማለት ነው። ገሲንግ የሚሞላ እኮ እንግሊዘኛ ፈተና ምርጫ ውስጥ ገሲንግ ሞልታቸው አጣቁ። በገስ እየተሞላ ይታለፋል እኮ እና እኔ እዛ ጋር በጣም እንግሊዘኛ ፐርፌክት ከመሆን የተነሳ በቃ ከሰላሳው ፈተና ማለት ነው። ስሚ እጅዬ ልንገርሽማ አሁን ከሰላሳው የማትሪክ የመጨ የማጠቃለሊያ ፈተና ከሀያ አምስት እንፈተና ከሀያ አምስቱ በጣም ጎበዝ ከመሆን የተነሳ ከሀያ አምስቱ አምስት ብቻ አገኝና አልፋለሁ። ሀያው ዜሮ ይሆናል። ከሀያ አምስቱ አምስተኛ ይወጣ ከሀያ አምስቱ አምስቷ ብቻ ናት የምትመለሰው። አምስቷ የተመለሰችው በምን እንደ ታውቂያለሽ? ገዝ ግን የሞላኋት እንዳለ ማለት ነው። ይጂ ይጂ አቤት

Jam five, ባውንደሪ ምንድን ነው ግን ዛራዬ? ባውንደሪ ብለሽ ሞትሽ ዛሬ፣ ባንደሪ፣ ባውንደሪ ዛራየ ሰላም እና አስቴር ተደዋውለው እንዴ? እኔ ቤት ውስጥ ቁጭ ብላው ምን ትያለሽ ዛራየ? ልብስ ማጠቢያ እኔ ቤት ቁጭ ብለው ተደዋውለዋል። አታይም ምን